ሰላም ጤና ይስጥልን ውድ የዜና ዛሬ ተከታታዮቻችን፣ የእለቱን ዜና ይዘን ላችሁ መጥተናል። በቅድሚያ ማርስተ ዜናዎች እናስታውቃችሁም። የኢትዮ ኤርትራ ሽምግልና፣ የአየር ላይ ታክሲ ሊጀምር ነው። በሀገራችን ኢትዮጵያ መፍትሄ ያልተሰጣቸው ለወራት የቆሙት የከባድ መኪኖች ጉዳይ፣ ካናዳ በ2024 ቪዛ በከፍተኛ ደረጃ ውድቅ ማድረጓን ተነገረ። ዘለስኪ በትራምፕ የቀረበውን የዩክሬን ማዕድን ስምምነት አልፈርምም አሉ። እስከ ዜናችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ከቅርብ ጊዜ ወደ ኢትዮጵያ የቀይ ባህር ወደብ ይገባኛል ጥያቄ ማንሳቷን ተከትሎም እንዲሁም በሰሜኑ ጦር ወቅት ከፕሪቶሪያ ስምምነት ጋር ተያይዞ ከኤርትራ ጋር የተፈጠረውን ቅራኔ በተመለከተም ቻይናና ሳውዲ አረቢያ ጠቅላይ ሚኒስትር አብይ አህመድና ኢሳያስ አፈወርቄን አቀራርባ ለማሸማገል እንቅስቃሴ መጀመሯን ሰምተናል። ቻይና ጠቅላይ ሚኒስትር አብይ አህመድን እንዲሁም ሳውዲ አረቢያ ኢሳያስ አፈወርቄን ለማስማማት እንቅስቃሴ ጀምረዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለቀይ ባህር ብላ ኤርትራን የመውረር ፍላጎት እንደሌላ መናገራቸው ይታወሳል። ለተያዘ ዜና ወርቄ በቅርቡ በአንድ መድረክ ላይ እንደተናገሩት በኢትዮጵያና በኤርትራ መካከል ግጭት እንዲቀሰቀስ የሚፈልጉ ኃይሎች የውሸት ዜና እያሰራጩ ቢሆንም ከኢትዮጵያ ጋር ወደ ግጭት የመግባብ ፍላጎት የለንም ብሏል።

የአውሮፕላን መንደርደሪያ የማያስፈልገው ሽቅብ ተነስቶ ቁልቁል ማረፍ የሚችለው የአየር ላይ ታክሲ ሀገራችን ሊካትም መሆኑ ታውቋል። የኢትዮጵያ አየር መንገድና አርቺ አቪሽን በኤሌክትሪክ የሚሰሩ አውሮፕላኖችን በአየር ላይ ትራንስፖርት መጓጓዝ የሚያስችል የጋራ ስምምነት ተፈራርሟል። ስምምነቱ በዘመኑ የደረሰበት የትራንስፖርት አገልግሎት ከመስጠት በላይ ለአየር ንብረት መጠበቅ የራሱን የቻለ ትልቅ አስተዋጽኦ አለው ተብሏል። ይህ አገልግሎት በመኪና ከ60 እስከ 90 ደቂቃ የሚፈጁ ጉዞዎችን ወደ 10 ደቂቃ ዝቅ የሚያደርግ ሲሆን እጅግ ፈጣን ትራንስፖርት ጉዞ ያደርገዋል ብቻ አቬሽን መስራችና ዋና ስራ አስፈጻሚ የሆኑት አደም ጎልደስቲን በስምምነቱ ወቅት እንዳሉት በአቡዳቢ አቬሽን ተመሳሳይ አገልግሎት ለማስጀመር ስምምነቱን መፈራረማቸውን ገልጸው አሁን ደግሞ በአፍሪካ ወደር ከሌለው ከግዙፉ የኢትዮጵያ አየር መንገድ ጋር ለመስራ መስማማታቸውን እጅግ ደስተኛ መሆናቸውን ተናግረዋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍንጣሰው በበኩላቸው በኤሌክትሪክ በሚሰሩ የአየር ላይ ታክሲ አገልግሎት ለመጀመር ከአፍሪካ ቀዳሚው ሀገር በመሆናችን ደስተኛ ነን፣ በስምምነቱም በዘርፉ ግንባር ቀደም መሆናችን ያሳያል ያሉ ሲሆን አክለውም ካርቦን ልቀት ለመቀነስ ያለን ቁርጠኝነት ያሳያል ብለዋል። ሸቀጦች የጫኑ መቶ አርባ ከባድ መኪኖች በአፋር ክልል የሚገኙ የሰመራ ደረቅ ወደብ ከሁለት ወራት በላይ ቆመዋል። አሽከርካሪዎቹ እንደገለጹት ከጅቡቲ ወደብ የጫኗቸው ምግብና ሌሎች ሸቀጦች በጉምሩክ ሰሀይ ሂደት መጓተት ምክንያት ለወራት ተዘግተዋል። አሽከርካሪዎቹ ለመቆም ምክንያት የሆነው የመንግስት ትዕዛዝ እንደሆነ የተነገራቸው ሲሆን ላቀረቡት ጥያቄዎች ተገቢውን ምላሽ አለማግኘታቸውን ገልጸዋል። ይህን ተከትሎ አስመጪዎች ምላሽ አለመስጠት ችግሩ እንዲወሳሰብ ማድረጋቸውን ተናግረዋል። ካናዳ በ2024 ከ2 ሚሊዮን 300 ሺህ በላይ የጊዜያዊ መኖሪያ ፍቃድ ጥያቄዎችን ውድቅ በማድረግ ካለፉት አመታት ሲነጻጸር የ35 በመቶ ጭማሪ ያሳይቷል። በተለይም ለተማሪዎች ቪዛ የቀረቡ ጥያቄዎች ግማሽ ያሉ 52 ውድቅ ተደርጓል። የስራ ቪዛዎች 22 በመቶ፣ የቱሪስት ቪዛዎች ደግሞ 5 በመቶ ውድቅ ተደርጓል። የካናዳ መንግስት ይህን እርምጃ የወሰደው በሀገሪቱ ውስጥ ባለው የጊዜያዊ ነዋሪዎች ብዛት፣ የኑሮ ውድነትን መጨመርና የመኖሪያ ቤት እጥረት መኖሩን ነው ብሏል። በዚህም ምክንያት ወደ ካናዳ ለመማር የሚያመለክቶች ቁጥር በከፍተኛ ሁኔታ ቀንሷል። ይህን ተከትሎ ካናዳ በስራ ወይም በትምህርት እንደሚያስገቡ የሚናገሩ አጭበርባሪዎች ቁጥር እየጨመረ በመሆኑ ህዝቡ ጥንቃቄ እንዲያደርግ አሳስቧል። የዩክሬን ፕሬዝዳንት ዘለንስኪ ከአሜሪካ የወሰዱትን ወታደራዊ እርዳታ ወደ ብድር የሚቀይረውን በአሜሪካው ፕሬዚዳንት ዶናልድ ትራምፕ የቀረበውን አዲሱን የማዕድን ስምምነት ውድቅ አደረጉም። ዘለንስኪ የባይደን አስተዳደር በነጻ የሰጠኝን ለመክፈል አልገደድም ብለዋል። ስምምነቱ መሆን ያለበት ከዚህም በኋላ ለማገኘው ወታደራዊ ድጋፍ እንጂ ስላለፈው አይደለም ብለዋል። በማይናማር በተከሰተው የመሬት መንቀጥቀጥ የተነሳም ከአንድ ሺህ በላይ ሰዎች እንደሞቱ የተዘገበ ሲሆን አሁን ላይ ፍለጋዎችም ቀጥለዋል። የማይናማር የመሬት መንቀጥቀጥ ንዝረት ከተሰማባቸው ሀገራት መሃል ታይላንድ አንዷ ነበረች። በታይላንድ በባንኮክ በመሬት መንቀጥቀጡ የተነሳም አንዲትና ልጇን በመንገድ ላይ መውለዷ ተዘግቧል። መጀመሪያ ናቲቱ በወስጣ ለመውለድ የተገኘች ሲሆን ንዝረቱ ሲሰማ ከሆስፒታሉ ህንጻ ለመውረድ መገደዳቸውን ተሰምቷል። ከሆስፒታሉ ውጭ ባለው መንገድ ላይ በሐኪሞች እርዳታ ልጇን በሰላም መገላገሏ ተዘግቧል። በመሬት መንቀጥቀ ሲያጋጡ ንዝረት ታካሚዎች አልጋ ላይ እንዳሉና ዊልቸር ላይ እንደተቀመጡ ወደ ውጭ ወጥተው ለመቀመጥና ሕክምናቸውን ውጭ ሆነው ለመከታተል ተገደዋል።